ለዓለም ፍቅሯን አየየ አሸክማኝዳ እየተጃጃለ ፍቅር እያሞኝ እየተጃጃለ መውደድ እያሞኝ እሳት ቢያንቀላፋን አየየ ገለባው ጎበኝ ነው ለእሷ መርቻ ብላ ጠጣምን

እናመሰግናለን። ግዛቸው ቴዎድሮስ በኤሌም አራት ተወክሎ የጌታቸው አስፋውን እንደ ጽጌረዳን ነበር ያቀረበልን። በምዕራፍ 17 የፍጻሜ ውድድራችን ላይ በክብር ዳኝነት ተካፍለው አስተያየታቸውን ሲሰጡን ነበር ጋሽ ጌታቸው አስፋው። የዚህ እንደ ጽጌረዳ የተሰኘው ስራቸው ግጥምና ዜማውን የደረሰው ደግሞ ተመስገን ተካ ነው። እንዲሁም ደግሞ ፈለቀ ኃይሉ ቅንብሩን እንደሰራላቸው ነግረውን ነበር። እናመሰግናለን። ዳኞች ምን ይላሉ? አስተያየትና ነጥብ ይነግሩናል። እሺ ግዛቸው፣ እንዴት ነ ያንተ እኮ ችግር አልነበረም። ምንም ከአንተ ጋር የሚያገናኘው ችግር የለም። የዚህን ስህተት ኃላፊነት የሚወስዱት ዛያውን ባንዶች ናቸው። አንተ ምትዘፍነው የጋሽ ጌታቸው አስፋውን እንደ ጽጌረዳ ነው። እነሱ የጸጋዬን ሙዚቃ ነው የተጫወቱል የነበረው። ስለዚህ አንተ እኮ ምንም አላጠፋ ምንድን ነው? እንደዚህ እንደዚህ ምትለው ሁለቱንም መስፈን ትችል ነበር። እያከላከል እንደ ጽጌረዳ ብሎ ሀቃ ይሸበር ይሸበር ብሎ ትገባለህ ብዬ እንደዛ እኮ ነው የሆነው። አማን እያሰበን ይህን ዘፈን በሱ መልክ ሊሰ ሁለቱን ሰፍቼ ላወጣው ወስብ እኮ እና እንትን ማለት አልነበረብህም። አንደኛ ከፍቶ ሆነው የዘፈን ከው እንደዛ ማድረግ አልነበረብህም። ኦልሬዲ የሆነ ችግር ሀፕን ሰዎች ናቸው ቋረል እነሱ እኛም እኮ እዚህ ሰውነን ፍጹማውያን አይደለንም። ሁላችንም እንሳሳታለን። ምን ችግር አለው? በልምምድ ወቅት ላተሳሳቱ ትችላላችሁ። ቆንጆ ሊሆን ይችላል። አሁን ደግሞ ባንዱ ተሳሳተ። ለተሳሳቱት ምንድነው የምናደርገው? እንቀጣቸዋለን። ሰባት ስለሆኑ እያንዳንዱን ቀን ከዛሬ ጀምሮ ምሳ ይጋብዙኛል። ባለውበት እየመጡ ማለት ነው። ዛዮን ባንድ እንደዛ ርገን እንቀጣላለን። እኛ የሚሰጥህ ነጥብም አስተያየትም ሁሉም ነገር ከመጀመሪያው ችግር ውጭ እንደሆነ አስብ። ምንም እሱ ጋር ግንኙነት የለውም። ለምን? ምንድነው ሙሉ ለሙሉ የአንተ ችግር ስላልሆነ። እንደውም ከዛ መንፈስ ውስጥ ወጥተ በዚህ ደረጃ መጫወትህን ማድነቅ ያስፈልጋል። እና ለሱ አጨበጭ እንደዚህ ነው እንግዲህ በሙዚቃ ሕይወት ብዙ ነገር ያጋጥማልና ያሬድ ሙዚቃ ትምህርት ቤት ፈተናችን ልክ እንደዚህ እንደእናንተ ነው ማለት አስተማሪዎቻችን ፊት እንቀርብና መሳሪያችንን ይዘን ልክ እንደ መስፈን ማለት ለእኛ ድምጻችን መሳሪያችን ስለሆነ ና እኔ ለምሳሌ በጣም ይፈራሉ ከሚባሉ ተማሪዎች ውስጥ ስሜ ውላ ነው የሚጠፋኝ። እውነት ይህን መዋል እውነት ስም ማን ነው ብትለኝ አላስታወሰውም። ዛን ጊዜ ስለዛ አቋለ ስሜቱን እሷም ፈትናኛለች ታቋለች ና ግን ይኸውልህ ከመቶ ፐርሰንት በላይ ስለሚያጠና ይፈራል እንጂ የሚጫወተው በጣም ጥሩ ነበር። ስለዚህ ከመቶ ፐርሰንት በላይ አጥና እያለች ንስታ ምንም ማድረግ አይቻልም። ግዛቸው፣ በጣም ቆንጆ ዜማ ነው የመረጥከው። የእውነት እንደ ውድድርም በደንብ ብዙ ነገሩ ይፈትናል ተብሎ የሚታሰብ ትልቁ ኳሊቲ አንተ ጋር፣ እንግዲህ ሁልጊዜ የምንለው የመጀመሪያው ነገር በተፈጥሮ ያለ ድምጽ በጣም በጣም በጣም ውብ ነው። በጣም ቆንጆ ነው። ከዛ ደግሞ በራስህ ድምጽ ነው የምታጫወትልን ብዙ አይነት ዘፈኖች ይዘመታልና ብዙ ትልልቅ ኳሊቲዎች አሉ። አሁን ስትዘፍን የነበረው ፍሬዚንጉ በጣም ቆንጆ ነው። አንድ የዜማ ረግ በጣም ረጃጅም ናቸው አይደለም። የዚህ የዜማ ስትራክቸር ውስጥ ያሉት የዜማ ሀረጋት ረጃጅም ናቸው፣ እና በአንድ ትንፋሽ መባል መካከል ላይ ደግሞ ረጅም ድምፅ መቆየት ብቻ ሳይሆን የሚቀለጹ ቦታዎች አሉ፣ ጊዜውን ጠብቀው ምናምን። እነሱ እነሱን በደንብ ልቅም አድርገ ነው አዳምጠህ ልቅም አድርገ ነው። ጥሩ ነው እሱ እሱ ጥሩ ነው። ምንድን ነው ቅሬታዬ የነበረው ከቅኝት ጋር በተያያዘ ሚሰሙ ቦታዎች ነበሩ። በደንብ ከቅኝት ስትወጣ የሚሰሙ ቦታዎች ነበሩ። ሌላው በጣም ዛሬ ችግር የነበረው ምን እንዳጋጠመ አላቅም። ሪትም በቃ ሪትሙን የለህም ማለት ይቻላል። ሙዚቃ ውስጥ ብዙ ቦታ ነው ስትገለባብጥ የነበረው መግቢያው፣ መውጫው፣ በትክክል እንኳን ሪትሙን የዘፈንክባቸው ቦታዎች ላይ እርግጠኛ ሆነህ አይደለም ስትገባ የነበረው በጥርጣሬ መንፈስ የሆነ ተንገጫቅጨህ ምናምን የምትገባው እንደገና ደግሞ የምትገለብጣቸው ቦታዎች ነበሩ። ሪትም መቼም ዛሬ ስምንተኛ ሳምንት ላይ ሆነን ስለ ሪትም ፈጽሞ ልናወራ እንደማይገባን አንተም ታውቃለህ። ከዛ ሜጀሩ ያለህበት አልተስማማም። ምን ማለት መሰለ፣ አሁን ያለህበት ያለ ግማሽ ብትወጣ ብዬ እያሰብኩኝ ከስር ያለው በደንብ ያምርልሃል ማለት። ከስር ያለው ምንም እያጫወተ አልነበረም። በቃ አንሶሃል፣ የነበርክበት ቦታ በደንብ የሚዜሙ ፓርቶች ናቸው። የቅላጼ ዲቴሎች አላቸው ምናምን እና አላልካቸውም። ለምን ይዞሃል? በጣም ሎው ጋ። ከዛ ወደ ላይ ግማሽ ቢወጣ ብዬ ሳስብ፣ አሁን ያለው ደግሞ ራሱ ወደ ላይ በቃ በቅተዋል። ከዚህ በላይ ውጣ ብትባል በጣም ነው የረብሸው። ላንተም አይሆንልህም። ስለዚህ ለምንድን ነው ሬንጁ በአንተ የድምፅ ልኬት ውስጥ ያልሆነውን ሙዚቃ የመረጥከው? ይሄ ሙዚቃ አሁን ስናጠቃልለው ያንተ አይደለም ማለት ነው። የሳሳተ ምርጫ ነው የሚሆነው ሬንጁ ቶታሊ ፊት አላረገም። የተመቹ ቦታዎች ምንድን ናቸው? መካከለኛው የዜማ ክፍል እና ላይኛው ጋር ይሻላል ትንሽ ማለት ነው። እሱ ነው አንዱ ችግር። በተረፈ እንዳልኩ ቅድም ከዛ ስሜት ውስጥ ወጥተህ በዚህ ደረጃ መጫወትህን ደግሜ ማድነቅ እፈልጋለሁኝ። ነጥብ 9800። እሺ ግዛቸው የጋሽጌታቸው አስፋውን ዘፈን ነው ይዘ የመጣኸው። በጣም ቆንጆ የዜማ ምርጫ ነው። ታቃለህ፣ ያንተ ድምጽ በጣም ፋን ነኝ እኔ። በጣም ነው የምወደው ያንተን ድምጽ። በጣም ልዩ ድምጽ ነው ያለህ። የምትይዘህ የምትመጣቸውንም ዘፈኖች በራስህ ስታይል በራስህ ድምጽ ነው የምትጫወት። ይሄ በጣም ሊደነቅልህ የሚገባ ነው። የመረጥከውንም ዘፈን በጣም ላደንቅ ልወዳለሁ። ምንድን ነው ዛሬ ትንሽ ቅር ያሉኝ ነገሮች፣ ትንሽ የወረደብህ መሰለኝ እኔ ግማሽ ድምጽ ከፍ ቢል በደንብ ሪላክስ አድርገ ምዘፍን ልዘፍን ትችል ነበር። ሌላ ዛሬ ያሌለ ነገር በግርህ እየቆጠርክ ስለምትዘፍነው ዘፈን እርግጠኛ ያልሆንክ ነገር እንዲሰማን አድርጋል። ቅድም የነበሩት ችግሮች ብሩኬ ነግሯል። ያንተ ችግር አይደለም እሱ ከዚህ ከምን ነግር ኮሜንቶች ጋር ምንም አይገናኝም እና ሪትም በግር ስቆጥር በደንብ በቃ በእርግጠኝነት አጥንተው የመጣ ሁሉ እስከማይመስል ፊሊንጉን ወደኛ እንደሱ አይነት ስሜት ያጋባው። ይሄ ዘፈን በጣም ከባድ ነው። ብዙ እንትኑ ቅላጼዎች አሉት። እንደገና ደግሞ የዜማው አካሄድ ትንሽ ከበድ ያለ ነው። ነገር ግን ይህንን ዘፈን ይዘህበት የመጣበት ልክ በዘፈኑ ልክ አይደለም እና ይሄን ዘፈን ይዘህ ስትመጣ ይሄ ዘፈን ምንድነው ማሳየት ያለብኝ? ቅላጼዎቹ አሉት፣ ሪትሚካሊ ታይት መሆን አለብህ። ይሄ ዘፈኑ በጣም ዳይናሚክስ እንድትጠብቅ የሚያደርግ ዘፈን ነው። እነዚህ ነገሮች በሙሉ ስሜታቸው ብዙ አልታዩበትም። ስለዚህ ከመስፈን በፊት የዘፈኑ የሚፈልገውን ፈተና ብለህ እዚህ ጋር ስትመጣ ውድድር ብለ ምንድን ነው የሚታይልኝ ከዚህ ዘፈን ብለ ማሰብ አለብ። በጣም የማደንቅል ነገር የዜማ የምትረዳበት መንገድ በጣም ቆንጆ ነው ግን ያንን የምትረዳበትን መንገድ በደንብ ተግባራዊ አድርገህ ማሳየት መቻል አለብ። ዛሬ ጉልበትም አነስ ብሎብኛል። በቃ የሆነ በደንብ ያልተጠና የሚመስል ስሜት ነው እዚህ ጋር ያየሁትና እንዲህ አይነት ነገር እንዳይኖር ወደፊት ራስህን በደንብ በዚህ በምወደው ድምጽ ቆንጆ አድርገህ እንድትጫወት ነው ምመክርህ ና ከቅኝት ጋር በተያያዘ ብዙ ቦታ ላይ ጥሩ አልነበረም። እሱን አስተካክል። እኔ ጋ ያለህ ዘጠኝ ሺህ ስምንት መቶ አርባ ነው፣ ግዛቸው። እኔም እዚህ አይነት ሁለት ጊዜ ተመሳሳይ ችግሮች አጋጥመው እንደገና ወደዚህ አይነት ሙድህን አስተካክለ መተ መስፈንም በደንብ ነው ማደንቀው። ይገጥማል በድምጻዊ ኢቭን ኢንስትሩመንት ስትጫወት ዘፈን ላይ ምናምን ያጋጥማል። ና ሁሌ ሌሎቹም ድምጻዊ ላይቭ ላይ ሊገጥም ይችላል። ሌላው ከሹሚ ጋ ምስማማው ምናልባት ግማሽ ቢወጣ አንድ እንዳል ብዬው ነበረ። የሶስተኛው ዜማ ትንሾቶ ባየው፣ ግን አብዛኛውን ዜማው የመሀለኛው ዜማ ክፍል ነው ልክ እንደ ባቲ ባቲ ብሎ የሚያጫወተው የዜማው ክፍል የወረደ ነው። ረዥሙ ፓርት እና ከወረደ የመሰልቸት ባህር ያለው ማለት ነው። ስለዚህ ብታየው፣ ሁለተኛ ደግሞ ይሄ በጣም ከወረደ ቢያኛው ከወጣብህ ደግሞ ለሚስማማ ዘፈን ብትመርጥ የሚል ሀሳብ አለኝ። ሌላው ደግሞ ሁልጊዜ የምነግር ነገር እንደተለመደው ቃላቶች ይታፈናሉ፣ ይጨፈለቃሉ፣ ምናን አይሰሙም። ጽድት ብለው አሰማህም ልህ ነገር አለ አይደል? አንዳንድ ማይክራፎን ተቀረቅራለን ምናምን እሱም ይሆናል፣ ግን አፍ ቴክኒክ ላይ ሌላ ቦታ ላይ ጽድት ብሎ ይሰማል። አንዳንድ ቦታ የመኮላተፍ ነገር አለው እና ይሄ ችግር አይደለም፣ ያንተ በቅ ልምድ ነው እና አንዳንድ ብዙ ድምፃውያን አሉ፣ በነገራችን ላይ በአልበም ደረጃ አሉ። አፍነው ቃላት ሳያሰሙ የሚዘፍኑ ድምፃውያን አሉ እና ወይ ድምፃቸውን ወደነው እንሰማቸውም፣ አለ ግን ችግር ነው ቀባ በጣም ስለወደድናቸው ሁሉንም ችግራቸውን መውሰድ የለብንም፣ እና እነዚያ ነገሮችን ብታስብበት። ሌላው ደግሞ አሁንም ብዙ ያልተስማማኝ ነገር ኖርማል አዘፋፈን ይዘው የመጣው በጣም እየሄደ ባለ ቁጥር ጊዜው በጨመረ ሳምንቱ በጨመረ ቁጥር አሪፍ ዘፈን በቃ እንደ ውድድር ማለት ነው። ዘፈን ለመስፈን ተብሎ ተመቶ ተዘፍኖ ብቻ ባይካሄድ እነዚህን አይነት ነገሮች ቅድም የተነሳው ሀሳብ አሁን በጣም ሼር ማድረገው አንዳንድ ቦታ ብቻ አይደለም። በጣም ሪትም ዘፈኑ ቀላል በቃ ኖርማል ዘፈን ነው። አራት በአራት ወይ ሲክሴት የምንለው በሁለቱም ውስጥ ያለ ነው። ሲክሴት ነው ችችካ የምንለው ዘፈን አይደል? ቦታውን ጠብቆ የሚገባበት ነው። ድራመሩ ሮል እያደረገ ሲገባ ነበረ እና በአጠቃላይ እነዚህ አይነት ነገሮች የሆኑትን ቢታሰብበት ነው ምለውና ሌላው ምንድነው? የሌሎቹን ውድድር ብትመለከቱ ለሁላችሁ ባክስቴጅ ሆነ እንኳን ውድድሩ የት ሌቭል ላይ እንዳለ ተመልከት፣ ቀባለለ ስለዚህ የዳኛ አስተያየት ብቻ አይጠበቅም ነው በላይ ተመልካችም ያዋል። ስለዚህ በጣም ስፒዳችሁን፣ ፍጥነታችሁን በቃ ግብ ግቡን፣ የዘፈን ጥናቱን ምናምን በደብ ማፍጠን ያስፈልጋል። በጣም ጦሮ ድምጽ ነው ያለን እኔ ጋርም ውጤት 9800 ነው ሰጠ